ሰላም ተማሪዎች እንዴት ናችሁ? ዛሬ የምንነጋገረው ስለ አንድ ወሳኝ ጉዳይ ነው፣ ለፈተና እንዴት ማንበብ እንዳለብን ሳይንሳዊ የንባብ ስልቶችን እና በተለይ ደግሞ የዓለማችን ጂኒየስ ተማሪዎች የሆኑትን የጃፓን ተማሪዎች የጥናት ዘዴ ነግራችኋለሁ። እንዲሁም ለፈተና ዝግጅት የሚረዱ ምርጥ ሳይንሳዊ ንባብ ስልቶችን በምክር መልክ እናያለን። ዝግጁ ናችሁ? ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ለሰዓታት ታጠናላችሁ፣ ነገር ግን እስከ ነገ ድረስ እንኳን አይቆይም ከሰባ ፐርሰንት በላይ ይጠፋል የሚያበሳች ነገር ነው ችግሩ አለማንበብህ አይደለም ታዲያ ችግሩ ምንድ ነው አንጎልህ ምን ጎድሎት ነው ያጠናንጉን የተማርከውን የሚረሳው ነገር ግን ይህን ተግባር ተመልከቱ የጃፓን ተማሪዎች ከሁለት ሺህ በላይ ውስብስብ ኮንሰብቶችን ለተወሰነ ሰዓታት አንበበጆ እስከ ሕይወት ዘመናቸው ድረስ አይረሱትም ታዲያ የዚህ ምስጥሩ ምንድን ነው? በእውነት ስንት ጊዜ ያለፉት ገጾችን በማስመር ምልክት በማድረግ ማታ ቆይተህ ተጨማሪ ለማጥናት ቆይተሃል። ከዚያም በፈተናው ጊዜ ሁሉም ነገር ከአንጎል ጠፍቷል። ይህ ያንተ ጥረት ማነስ አይደለም። እናም ይህ የአንጎል ስርዓት ነው። መርሳት የሚባል ነገር አለ እና እሱ ደግሞ የምትማረውን ያነበብከቱን እያንዳንዱን ነገር በድምፅ አልባ መልኩ የሚያጠፋ ነው። እነኚህን ችግሮች ለመቅረፍ በሳይንስ የተጠኑ አምስት ዘዴዎችን እነግራችኋለሁ። እስከ መጨረሻው ተከታተሉን። አንደኛ፣ የንባብ ሰዓትን ለአንጎል እንዲመች ማድረግ። በአንድ ጊዜ ብዙ ሰዓት ማንበብ በተለይ ለፈተና ዝግጅት አይመከርም። የንባብ ሰዓታችሁን ለ45 ደቂቃ አድርጉ። ከ5 እስከ 10 ደቂቃ ያነበባችሁትን ብቻ እያሰባችሁ ረፍት አድርጉ። ከዚህ በኋላ ሌላ 45 ደቂቃ ማንበብ ትችላላችሁ። አንድ ሰዓትና ከዚያ በላይ ዝም ብሎ ማንበብ በፍጹም አይመከርም። ሁለተኛ፣ በጥልቀት ማሰብና ማስታወስ፣ በትክክል የአእምሮ ጡንቻን መገምገም አንጎል መረጃ እንዲያገኝ ሲገደድ ሁል ጊዜ እነዚያ የአንጎል ቁርኝቶች ይጠነክራሉ። አንድን ነገር ለማስታወስ በሚጣሉበት ቁጥር እየተሳሳቱ አይደለም። ነገር ግን እነዚያ የአንጎል መንገዶች እያጠነከሩ ነው። እሺ፣ ይህን እንዴት ነው የምንተገብረው? ቀላል ነው። መጽሐፍን ዝጋ፣ ባዶ ወረቀት ይዘ፣ ስለዚያ ርዕሰ ጉዳይ የምታስታውሰውን ነገር ሁሉ ጻፍ። በመጀመሪያ አስቸጋሪ ይመስልሃል፣ ነገር ግን ያ ነው አላማው። እነዚያ ጥረቶች በአንጎል ውስጥ የበለጠ ጠንካራ ቁርኝት ይፈጥራሉ። ሦስተኛ፣ ከፋፍለህ በትንሽ በትንሹ ያለ መጨናነቅ በሚመች ዘዴ ድገም። እንደ አትክልት ማጠጣት አስበው፣ ትዝታዎች ከመጠፋታቸው በፊት ማስታወስ። ሁሉን ነገር በአንድ ጊዜ ከመደራረብ ይልቅ በጊዜ ሂደት በመድገም ይገምግሉ። ካነበባችሁ ከተወሰኑ ደቂቃዎች በኋላ፣ ከሁለት ሰዓታት በኋላ፣ ከስምንት ሰዓታት በኋላ፣ ከዛ ከ24 ሰዓታት በኋላ ከዛ ከአንድ ቀን በኋላ ከሳምንት በኋላ እያልክ በየጊዜው ራስን በምትገመግምበት ጊዜ ትስታዎችህ ይበልጥ ግልጽ ይሆናሉ፣ እናም ለረጅም ጊዜ ይቆያሉ። አራተኛ፣ ቀጣይነት። የጃፓን ተማሪዎች ብዙ ጊዜ ከመጠን ይልቅ መሪህ ይከተላሉ። በትናንሽ በሚደረጉ እርምጃዎች ቀጣይነት ያለው ማሻሻያ ያደርጋሉ። ዕለታዊ የአንድ ፐርሰንት ማሻሻያ እንኳን በጊዜ ሂደት እጅግ ትልቅ ዕድገት ያስገኛል። የአእምሮ እና የሰውነት እክል የለም፣ ውጥረት የለም፣ የማይቋረጥ ግንዛቤ ብቻ። በጣም ጥሩ ክፍል ይህ በቀን በስድስት ደቂቃ ብቻ ይሰራል። ሁለት ደቂቃ በንቃት ማስታወስ፣ ሁለት ደቂቃ መድገም፣ ሁለት ደቂቃ ትኩረት የማድረግ ልምድ። የጥናት ዘዴህን በዚህ መልኩ ብታደርግ በአንድ ወር ውስጥ 50% በተሻለ ደረጃ ላይ ትገኛለህ። አምስተኛ የትኩረት ጥበብ። ትኩረት ወይም ግንዛቤ የቴክኒክ ብቻ ጉዳይ አይደለም። የአእምሮ አቀማመጥ ጉዳይ ነው። የጃፓን ተማሪዎች የትኩረት ጥበብ የሚባለውን የሚለማመዱበት ሲሆን እሱም ከተግባራቸው ጋር አንድ እንዲሆኑ የሚያደርጋቸው የጥልቅ ትኩረት ሁኔታ ነው። ይህን የትኩረት ደረጃ ለመፍጠር ለአንጎል አሁን የመማር ጊዜ ነው የሚል ምልክት የሚያደርጉ ልማዶችን ይጠቀማሉ። ትኩረት የሚበታትኑ ነገሮችን አስወግድ። ለምሳሌ ሜሴጅ፣ ቲክቶክ፣ ዩቱብ በጥናት ጊዜ በትምህርት ሰዓት አታስባቸው። ትምህርትን ወደ ልምድ በመቀየር አንጎል እነዚህን ሰዓታት አስፈላጊ አድርጎ ይለያቸዋል። ይህም ማስታወስን ቀላል ያደርገዋል። እንደዚህ አይነት ጠቃሚ መረጃ በቶል እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑን። እናመሰግናለን።